አዝ አይሀብሳይድንዘ ፕሪቪ ስ ውስጥ በባለፉት ቪዲዮ እንግዲህ እንዳየነው እንግዲህ ታይፕ ዋን ዲኤም በሚሆንበት ሰዓት እንግዲህ ቤታ ሴሎች ነን ፋንክሽናል ናቸው። ዲቱ አንቲጂን አንቲቦዲ ኮምፕሌክስ እንግዲህ ቤታ ሴሎች ዲስትራክት ሆነዋል። ዲዩ ቱ ዚስ ዜር ኢስ አብሶሊት ደፊሸንሲ ኦፍ ኢንሱሊን አለ ብለናል። ዴርፎር ታይፕ ዋን ዲኤምን ትሪት ለማድረግ እንግዲህ ኢንሱሊንን ፕሪፔር አድርገን መስጠት ነው፣ ትሪት መምጣታችን ማለት ነው። ኢንዶጂነስ ኢንሱሊን ምን እንደሚመስል እስኪ እንመልከት። ኢንዶጂነስ ኢንሱሊን ዛት ሚንስ ዘ ኢንሱሊን ሲንተሳይዝድ ኢን አወር ቦዲ ስሩ ዘ ፓንክሪያስ ማለት ነው። በፓንክሪያስ አማካይነት እንግዲህ በሰውነታችን ውስጥ ኢንሱሊን ሆርሞን ይመረታል። ኢንሱሊን መቼ ነው ሰክሬት የሚሆነው ሲባል እንግዲህ ብለድ ግሊኮስ ሌብል ኢንክሪዝ በሚያደርግበት ሰዓት አዛት ታይም ኢንሱሊን ሴክሬት ይሆናል ማለት ነው። ኖት ኦንሊ ፓንክሪያስ ኢንሱሊን ሴክሬት የሚያደርጉት ለግልኮስ ብቻ አይደለም፣ ራዘርዛን እንግዲህ አሚኖ አሲድ፣ ፍሪ ፋቲ አሲድስ፣ ጋስትሪክ ሆርሞንስ፣ ፓራሲምፓቴቲክ ስቲሙሌሽን እና ቤታ አድሬነርጂክ ስቲሙሌሽን በሚኖርበት ሰዓት አዚስ ታይም ኦልሶ ኢንሱሊንን ሴክሬት ያደርጋሉ። እነማን? ቤታ ሴሎች ማለት በት ፕሪዶሚናንትሊ ቤታ ሴሎች ፓንክሪያስ ሴክሬት ኢንሱሊን ሆዘ ግልኮስ ገቤሊዝ ኢንክሪዝ ኢንሱሊን እንግዲህ ሆርሞን ነው። ሃምሳ አንድ አሚኖ አሲዶች አሉት። እንግዲህ ሁለት ፖሊፔፕታይድ ቻይኖች አሉት። አልፋ ፖሊፔፕታይድ ቻይን እና ቤታ ፖሊፔፕታይድ ቻይኖች አሉት። ቶታሊ ኢንዶጂነስ ኢንሱሊን እንግዲህ ሃምሳ አንድ አሚኖ አሲዶች አሉት። አልፋ ፖሊፔፕታይድ ቻይን እንግዲህ ቤታ ፖሊፔፕታይድ ቻይን ኦፍ ኢንሱሊን ደግሞ 30 አሚኖ አሲዶችንም ኮንቲኒዩ ኢንክሉድ ያደረጋል ማለት ነው። አልፋ ፖሊፔፕታይድ ቻይን እና ቤታ ፖሊፔፕታይድ ቻይን ደግሞ ኮኔክት የሚሆኑት ደግሞ በሁለት ሳልፋይድ ቦንድ ነው። ዛት ሚስ ዲው ቱ ዳይ ሳልፋይድ ቦንድ ነው ማለት ነው። ኢንሱሊን ደግሞ ፕሪከርሰር አለው ዛት ኢንሱሊን ነው ማለት ነው። ሉካት ዚስ ስትራክቸር ኦፍ ኢንሱሊን ይህን የምትመለከቱት እንግዲህ የኢንሱሊን ስትራክቸር ነው። ይህ የምትመለከቱት እንግዲህ ሲፔፕታይድ ይባላል። ይህ እንደምትመለከቱት እንግዲህ አልፋ ፖሊፔፕታይድ ቻይን ሀያ አንድ አሚኖ አሲድ ነው። ይህ ደግሞ የምትመለከቱት ቤታ ፖሊፔፕታይድ ቻይን 30 አሚኖ አሲዶችን የያዘ ነው። አዛይፍ ሳይን እንዳልኳችሁ እንግዲህ አልፋ ፖሊፔፕታይድ ቻይን ከቤታ ፖሊፔፕታይድ ቻይን ደግሞ ኮኔክት የሆነው በሁለት ሳልፋይድ ቦንድ ነው ብለናል። በእርግጠኝነት ይህን እንግዲህ ኢሚኖሎጂካልና ባዮሎጂካል ፕሮዳክት እስከሚባለው ተምራችሁታል። አልፋ ፖሊፔፕታይድ ቻይን እንግዲህ ሰባተኛው አሚኖ አሲድ ሲስቲን አለ። ቤታ ፖሊፔፕታይድ ቻይንም ሰባተኛው አሚኖ አሲድ ሲስቲን አለ። በሁለታቸው መካከል እንግዲህ ሰልፈር አለ። በሰልፈርና በሰልፈር መካከል እንግዲህ አንድ ሳልፋይድ ቦንድ አለ ማለት ነው። እንደርሶ አልፋ ፖሊፔፕታይድ ቻይን እንግዲህ ሀያኛው አሚኖ አሲድ ላይ ኤንድ ቤታ ፖሊፔፕታይድ ቻይን ደግሞ 19ኛው አሚኖ አሲድ ላይ እዚህ ላይ ማለት ነው። ኤንዶልሶል ቢቲዩን ዘ ሲስቲን አሚኖ አሲድ ኤንዶልሶል ዘር ኢዝ ፋት ሳልፋይድ ቦንድስ ዘር ፎር አልፋ ፖሊፔፕታይድ ቼን ከቤታ ፖሊ ፔፕታይድ ቻይን በሁለት ዳይሳልፋይድ ቦንዶች ነው ኮኔክት የሚሆነው ማለት ነው። ይሄ እንዳልኳቸው ሲፔፕታይድ ነው ፍሮም pancreatic ቤታ cell ኢንሱሊን and ሲፔፕታይድ አር ኮሴክሬት ዛት ሚንስ ምንድን ነው? ፓንክሪያቲክ ቤታ ሴሎች እንግዲህ ኢንሱሊን ሴክሬት ሲሆን ሲፔፕታይድ አብሮ ሴክሬት ይሆናል ማለት ነው። ዜርፎር ፕረዘንስ ኦፍ ሲፔፕታይድ ምንን ኢንዲኬት ያደርገናል ሲባል እንግዲህ ቤታ ሴሎች ፋንክሽናል ናቸው። ዛት ሚንስ ኢንሱሊን ፕሮዲዩስ ያደርጋሉ፣ ቢኮዝ ሲፔፕታይድ አለ ማለት ዜርፎር ከኢንሱሊን ጋር ነው ሴክሬት የሚሆን አዛት ታይ ቤታ ሴሎች ፋንክሽናል ናቸው። ሶ ኢንሱሊን አብሮ ፕሮዲዩስ ይሆነ ነው ወይም ሲንተሳይዝ መሆኑን ኢንዲኬት ያደርጉናል ማለት ነው። ዛዛራኒስ አክሽንስ ኦፍ ኢንሱሊን ኢንሱሊን በሰውነታችን ውስጥ ምን አይነት ኢንትራክሽን አለው ሲባል እንግዲህ አዛብ ሳይድ እንዳልኳችሁ በባለፈው ቪዲዮ ምንድን ነው፣ ግልኮስን ብለድ ላይ ያለውን ግልኮስ ወደ ግላይኮጅን እየቀየረ ሴሎች ድሪንግ ስታርቬሽን ማለት ሴሎች በሚራቡበት ሰዓት እንዲጠቅማቸው ወይም እንዲጠቀሙት ማድረግ ነው ብለናል። ኢንሱሊን ደግሞ ግላይኮጅንን ስቶር የሚያደርገው ሊቨር ሴሎች ሴሎችና ስከለታል ሜስል ሴሎች ነው ብለናል። እንሱሊን ፕሪዶሚናንትሊ እንግዲህ አናቦሊክ ሆርሞን ነው። ስከለታል መስል ላይ ኢት ኢንክሪዝ ኤ ግላይኮጂን ሲንተሲዝ ናውናስ ኢት ኢንክሪዝ ግላይኮጂን ኤንድ ኦልሶ ኢት ኢንክሪዝ ኤ ፕሮቲን ሲንተሲዝ ሊቨር ላይ ኦልሶ ግላይኮጅን ሲደስን ስል እንግሊዝ ያደርጋል ግሎኮኒጀነሲስን ደግሞ ዲግሪዝ ያደርጋል። አዲፖስቲሽ ላይ ደግሞ ሊፖላይሲስን ዲግሪዝ በማድረግ ኢንግሪዝ አዲፖጀነስ ዛት ሚንስ ኤት ኢንግሪዝ አዲፖጀነስ ሚንስ ሊፒድ አኮሙሌሽን ኦር ሊፒድ ሲንደስል ኢንግሪዝ ያደርጋል። ጀነራሊ ኢንሱሊን ኢት ኢዝ አናቦሊክ ሆርሞን ኤንድ ዘ ሪቨርስ ዋን ግሉካጎን ኢት ኢዝ ኤ ካታቦሊክ ሆርሞን። ታይፕ 1 ዴም ያለባቸውን ፔሽንቶች እንግዲህ አብሶሉት ዲፊሽየንሲ ኦፍ ኢንሱሊን ስላለ ኢንሱሊን ፕሪፔር አድርገን መስጠት ነው ትሪትመንታችን ማለት ነው ዘር ፎር ኢንሱሊን እንግዲ በተለያየ መልክ ፕሪፔር እናደርገዋለን። ኢንሱሊን ቤዝድ ኦን ዘ ኦንሴት ኤንድ ዱሬሽን ኦፍ አክሽን ኢንሱሊን ፕሮዳክቶችን እንግዲ ክላሲፋይ እናደርጋቸው አንደኛ ራፒድ አክቲንግ፣ ሁለተኛ ሾርት አክቲንግ፣ ሶስተኛ ኢንተርሚዲየት አክቲንግ ኤንድ ዘ ላስት ዋን ኤንድ ዘ ፎርዝ ዋን ኢስ ሎንግ አክቲንግ ኢንሱሊን ብለን ክላሲፋይ እናደርጋቸዋለን። ራፒድ አክቲንግ የሚባሉት ኢንሱሊን ሊስፕሮ፣ ኢንሱሊን አስፓርት፣ ኢንሱሊን ግሉሊሲን የሚባሉት ሲሆን ሾርት አክቲንግ የምንላቸው ደግሞ ሬጉላር ኢንሱሊን ለምሳሌ አለ። ኢንተርሚዲየት አክቲንግ የሚባለው ደግሞ ኤንኤፍኤች የሚባለው አለ ኖርማል ፕሮታሚን ሄጅዶርም የሚባለው ማለት ነው። ሎንግ አክቲንግ ኢንሱሊን የሚባሉት ደግሞ ኢንሱሊን ግላሪጅን፣ ኢንሱሊን ዴትሪመር፣ ኢንሱሊን ደግሊዴክ የሚባሉ ሲሆኑ ራፒድ አክቲንግ የሚባሉት ኢንሱሊን እንግዲህ ራፒድ ኦንሴት ኦፍ አክሽን እና ሾርት ድሬሽን ኦፍ አክሽን ያላቸው ሲሆኑ ኤንድ ዌን ዊ ጎዝ ፍሮም ራፒድ አክቲንግ ኢንሱሊን ቱ ሎንግ አክቲንግ ኢንሱሊን ሎንግ አክቲንግ ኢንሱሊን ዘይ ሃቭ ስሎው ኦንሴት ኤንድ ሎንግ ድሬሽን ኦፍ አክሽን አላቸው። ዜርፎር እነዚህ ኤግዞጅነስ ፕሮዳክትስ ኦፍ ኢንሱሊን የሚያገለግሉት እንግዲህ ኢንዶጅነስ ኢንሱሊን ስራ ተክተው የሚሰሩ ናቸው።